አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል አስራ ሶስት ጥበቃው አበራ ቀስ እያለ ሄዴ ወደ በሮ ተጠጋ። በቀዳዳ የሰውየውን ማንነት ካጣራ በኋላ በፈገግታ በሩን ከፈተ። የመጡት ጋሻ አክመል ናቸው። ጋሻ አክመል በፈገግታ ተሞልተው ወደ በሮ ገቡ። አበራም በጥሩ ፊትና በመልካም አቀባበል ወደ ውስጥ እንዲገቡ ጋበዛቸው፣ ሰላምታም አቀረበላቸው። አሀ እርስ ኖት እንዴ እንኳን ደህና መጡ፣ አላቸው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል አስራ ሶስት ተደርሰናል። ምን አመጡ አሉት ጥበቃውም አይ እንኳን ደህና በሰላም መጡ ነው ያልኩት፣ አላቸው። እሺ ልጄ አህመድ እቤት ውስጥ አለ እንዴ አሉት። ጥበቃውም አዎ ጋሼ አለ አላቸው። ጎሽ አለ። የምን ጎሽ ነው የምታወራው አሉት። እሱም አይ አለ አለ አህመድ አለ ነው ያልኩት፣ አላቸው። እሺ እሺ አሉና ከኪሳቸው ከደረት ኪሳቸው ውስጥ አንዲት ብልቃጥ አወጡ። ከዚያ እኚህ መልካምና ቅን አሳቢ ጋሻ አክመል የዚህን ጥበቃ እንኳን ጉዳይ አልረሱም። የዛች ቀን ገና የመጀመሪያ ጊዜ ሲያዩት ፊቱ ላይ ለነበረበት ቁስል ማጥፊያ እንዲሆን ከቅጠል ቀምመው የሰሩትን የቁስል ማጥፊያ መድኃኒት ሸክፈውለት ነው የመጡት። እቺ ለባለፈው ቁስል ነች ላልከኝ ነው ቁስል ነች ላልከኝ ከኝ ነው። ራሴ ነኝ ቀመሜ የሰራሁልህ ፍቱን መድኃኒት ነች፣ ፍቱን ነች አሉና ብልቃጡን ሰጡት! ጥበቃው አበራ በጣም ደስ አለው። አህመድን ከጋርዱ ግድያ ላስጣለበት ጀብድ የተሸለመ ያህል ተሰማው። እንዴት እኔን አንዲት ተራ ሰው በዚህ መጠን አስታውሰው አስተውሰው እንዲህ አደረጉልኝ ሲል ከልቡ ጋር ተማከረ። በጣም ደስ አለው። በፍቅር ተቀበላቸው። አመሰግናለሁ ጋሼ፣ በወጣ ይተካ አላቸው። ቦርጭ ይተካል? የምን ቦርጭ ነው የምትለው? ይሄ ለቁስል ነው የሚቀባው አሉት። አበራም አይ ደስ ብሎኛል አመሰግናለሁ ነው ያልኩት አላቸው። በል እሺ በደንብ ተቀባው አሉና ወደ ሳሎኑ በመግባት ሳሎን ጠራቸው። ጋሸ ግን ከምግብ በፊት ነው ከምግብ በኋላ ነው አላቸው። እሳቸውም ዞር ብለው ከፈለክም እየበላህ ተቀባው ምን ይላል ይሄ አሉና ወደ ውስጥ ዘለቁ። አህመድ ሳሎን ተቀምጦ አገኙት። ቆንጆ ሰላምታ ተዘያየሩና አጠገብ ለአጠገብ ተቀምጠው የሆዴ ሆዳቸውን ማውራት ጀመሩ። ትልቁ ርዕሳቸው ኤልያስ ነበር። ኤልያስ እዚህ መምጣቱን ጋሻ አክመል ጠየቁት። አህመድም ጋርዱን ልኮ እንደነበርና በጥሩ ምላሽ እንደመለሱት ነገራቸው። እሳቸውም ከሱ በስተቀር ልጃቸውን ለማንም እንደማያደርጉና በሚመጣው አዲስ ሀሳብ ምንም አይነት ቅሬታና ሀሳብ እንዳይገባው ሊያረጋግጡለት እንደመጡ አስረግጠው ነገሩት። አህመድም በመልካም ቃላታቸው በጣም ተደሳ በመሃል አህመድ ከመቀመጫው ተነስቶ አካባቢው ላይ ካለው ቦርሳ ትንሽ ስጦታ አዘጋጅቶላቸው አልና ድምጹ አጎልቶ የሚያሰማውን የጆሮ ማዳመጫ ከቦርሳው እያወጣ ወደ እርሳቸው ቀረበ። ይሄ የጆሮ ማዳመጫ ነው አላቸው። እሳቸውም የዶሮ ማላመጫ የዶሮ ማላመጫ ስትል አርቲፊሻል ጥርስ ነው። አይ ይሄኛውስ፣ ያስተካከሉ ያስተከልኩትስ መቻ አለቀ ብለህ ነው ልጅ አሉት። አህመድ ሳቁን መቆጣጠር አልቻለ። በመሳቅ ላይ ሳለ ይለይልህ ብለው ነው መሰል፣ ባለፈው አንድ ዶክተር እዚህ መንጋጋዬ ስር የወለቁትን ሞላውን መላውን ጥርሴን በአርቲፊሻል ቀየረልኝ። ቀይሮ ይህንን ሰርቶ ሲያበቃ አባባ ከዚህ በኋላ ምንም አይነት ጫት እንዳይቀሙበት ይለኛል። እኒስ ምን ሞኝ ነው ዶክተር ታዲያ ልስቅበት ነው እንዴ ያስቀየርኩት አልኩት አሉና አህመድን ሆዱን እስኪያመው ድረስ በሳቃ ነፈሩት። ሳቃቸው ጋብ ሲል ይሄ ስፒከር ነው ስፒከር አላቸው። ስቲከር እኔ አልገባኝም። ዛሬ ስቲከር ደግሞ ምንድን ነው አሉት። አህመዲም አይደለም ለጆሮ ብርታት የሚሰጥ ነው፣ እንዲታዳምጡ የሚያደርግ ነው አላቸው። ይህን ማተሪያል ያቁታል? አሃ፣ አሃ፣ ያቺ ሀብታሞች ጥልቅ የሚያደርጓት አይ፣ ወግ ማረግ ልታሳየኝ ነው አሉ። ተቀበሉት በፍጥነት ጆሮአቸውን አቀያይረው ስላስገቡት ትንሽ ቆረቆራቸው። ሚስማር ነው እንዴ ያስገባህብኝ ልጄ አሉት። ነቀለና ከጆሯቸው በትክክል አስገባላቸው፣ ድምፁንም አስተካከለው። በደንብ ይሰማቸው ጀመር። አሁን ድምፄ ይሰማዎታል አላቸው። እንዴ ምን ያስጮኸሃል ልጄ? ይድረሱልኝ ጥሪ አስመሰልከው እኮ አሉት። አህመድ ፈገግ ብሎ ወደ ኋላ ራቅ አላቸውና አሁንስ ይሰማዎታል አላቸው። ጋሻ አክመል ይሰማኛል ያንተ ይሰማ ያንተ ይሰማሃል? ወይ ይሰራል ወይ ያንተ ጆሮ? የኔማ በደንብ ይሰማኛል አሉት። አህመድም ደስ አለው። እሳቸውን በደስታ ሞቅ ብለዋል። የምርቃት ናዲያም አሽጎደጎዱበት። ልጄ ለእኔ ጆሮዬን እንደዚህ እንዲያስማርክልኝ አላህ በጆሮህ መጥፎ እየሰማህ አያሰማህ ኸይር ብቻ የምትሰማበት ጆሮ ይሆነልህ የተናገርከው ሁሉ ሰው ጆሮ ጠብ ይበልልህ፣ የተናገርከው ሁሉ ይወደድልህ፣ የሰማኸው ሁሉ መልካም ይሆንልህ ብለው በምርቃት አንበሸበሹት። አህመድን በደስታ በአሚን ተቀበላቸው። ውድና የተከበራቸው የቻናል የቤት ሰዎች እንዴት ናችሁልኝ? እንግዲህ ክፍል አስራ ሶስት እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል አለው አላለቅም። ቪዲዮ እንዳይረዝም ብዬ ነው። ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ደግሞ ላይክ ሼር ማድረጋችሁን አትርሱ። እንዲሁም አዲሶች ሰብስክራይብ አድርጉኝ። አበረታቶች ከቻላችሁ ቪዲዮውን ጨርሳችሁ እይውልኝ። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ልበላችሁ እኔም ማለት ነው አይመስላችሁም? እንደ ዘሳሽ ቀብጥላችሁ ሰብስክራይብ ብታረጉኝ ቪዲዮ ጨርሳችሁ ብታዩልኝ፣ ሀሳብ አስተያየት ካለ ኮሜንት ላይ ብታስቀምጡልኝ ያው ከስድብ ነፃ ማለት ነው። ምክንያቱም እኔ የሚያሰድብ ስራ እየሰራው አይደለም። የሚያሰድብ ስራ እየሰራው አይደለም። ስለዚህ እንዳትሰድውኝ። ከቻላችሁ ጥሩ ነገር ተናገሩ። ካልቻላችሁ ደግሞ አለመናገር፣ አለመጻፍ መብታችሁ ነው። ግን ከመጣችሁ አይቀር ላይክ አድርጉኝ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁልጊዜም ቪዲዮ በመለቅ ሰዓት እናንተ ጋር ተደራሽ ይሆናል ማለት ነው። ሲደርሳችሁ ደግሞ እየገባችሁ አዳምጡልኝ። እኔም የመዳም ቅመም ነኝ። ከኩሽና አይከፈልበትም። አበረታቱኝ እላችኋለሁ። የኔ ማሮች የኔ ፍቅሮች፣ አይ ማለት አልወደው እንቀባጠርኩ። ባይ ባይ።